ዛሬ እንግዲህ የማሳያችሁ ሰፋፊ ጥለት ያላቸው ቀሚሶች ናቸው፣ መኖኖች ናቸው። ለሰርግ ለክርስትና ፕሮግራም ለሚሆናችሁ ሰፋፊ ጥለቶች ይዤ መጥቻለው። ይህ አሁን የሚያምር ቀይ ከለር መደቡ ቀይ ሆኖ በዶቃና በጥቁር የተሰራ ልብሳችን ነው። በጣም ነው የሚያምረው። ቆንጆ ልብስ ነው። እንደምታዩት ሰፊ ጥለት ነው። ለበዓል ለማንኛውም ለፕሮግራም የሚያደምቃቸው አይነት የስፋት ጥለት ያለው ነው። ጥለቱ የጥለቱ ስፋት ቆንጆ ልብስ ነው። እንደምታዩት በጣም ነው የሚያምረው። እንደዚህ ያልቆለት እንግዲህ 15 ሺህ ብር ነው። መነኑ ቆንጆ ነው። አራት አርብ ነው። ሁሌ እንደምናግራቸው አርቡ ሰፊ ስለሆነ በአራት አርብ ያልቅለት ቆንጆ ሆኖ ነው የሚሰራው። እንደዚህ ያልቆለት እንግዲህ ዋጋው ተመጣጣኝ ነው፣ 15 ሺህ ብር ነው። ነጠለው በጣም ትልቅ ነው። እንደምታዩት ከሁለት ከሃያ በላይ ነው የሚሆነው። በጣም የሚያምር ነው ነጠለው። ራሱ የነጠለው ስፋት ጥለቱ ደስ የሚል ነው። እንደዚህ ጣል አርጋችሁ ለመልበስ ጥለቱ አመች ነው ማለት ነው። ሰፊ ሆኖ ለስላሳ ስለሆነ በጣም የሚያምር ጥለት ነው። ቀይ ዶቃ፣ ቢጫ ስላለው ሻይን ፓርት ስላለው ለፕሮግራም ድምቅ ያደርጋቸዋል ማለት ነው። ይሄኛው መነናችን ደግሞ ሰፊ ጥለት መነናችን ነው። በጣም ነው የሚያምረው እንደምታዩት ቀለል ያለ የጥለት ከለር ያለው ነው ደስ የሚል ነው። ዲዛይኖቹ እዚህ ጋር አገባባቸው ደስ የሚል ነው። ይሄ እንግዲህ ለፕሮግራም ለማንኛውም ፕሮግራም ይሆናቸዋል። ለደረሰባቸው ለማንኛውም ፕሮግራም ለማንኛውም ፕሮግራም ይሆናል። ቆንጆ ልብስ ነው። ጥለቱ እንደምታዩት ደስ የሚል ነው። ውበት አለው። ዲዛይኖቹም ልቅም ብሎ የተሰሩ ናቸው። የጥለቱ ስፋት እራሱ ለፕሮግራም የሚሆን አይነት ሆኖ የተሰራ ነው። በጣም ነው የሚያምረው። ዋጋው እንግዲህ እንደዚህ ያልቀለት 18 ሺ ብር ነው። ነጠላው ደግሞ እንደምታዩት ትልቅ ነጠላ ነው። ቆንጆ ነጠላ ነው። ለቤተክርስቲያንም ሁሉም የሚሆናችሁ ነው። ትልቅ ስለሆነ ከሁለት ከሃያ በላይ ስለሆነ ለመገኘት ለምፈልጉት ፕሮግራም ይሆናችኋል ማለት ነው። ሰፊ ነው እንደምታየው፣ ልስልስ ያለ ነው። ያሁን ቀለል ብላችሁ ፕሮግራም ላይ ለመገኘት የሚያምር አይነት ልብስ ነው። አንገት ላይ እንግዲህ ቀለል ባለ ዲዛይን ሲሰራ፣ ሰፊ ጥለት ደግሞ ውበት አለው። እንደዛ አድርጋችሁ ማሰራት ትችላላችሁ። መነኑ ቆንጆ ነው። ሁለት ታይም መነን ነው ቆንጆ ልብስ ነው። እኛ መነናችን ደግሞ ቢጫ በጥቁር የተሰራሽ መነናች ነች። ቆንጆ መነናች ናት። ታምራለች። ቆንጆ የልብስ ነች። የጥለቱ ስፋትም ቆንጆ ነው። መነኑ ደስ ይላል። ሶፍት ነው። ሁለታይ መነን ነው ይሄ። እንግዲህ ቀለል ባለ የአንገት ዲዛይን ቀጠን ያለ በወራጅን ብትፈልጉ መሰራት ይችላል። ቆንጆ ልብስ ነው። እንግዲህ እንደዚህ አልቆለት 14 ሽብር ነው። ሰፊ ጥለቱ ነው። አንዳንዴ ሁሌ ዋጋው የሚመስለን ሰዎች አለ። ግን ሰፊ ጥለት ሆኖ ደግሞ ዋጋው ተመጣጣኝ አለ። እንግዲህ ይሄ አልቆለት በፈለጋችሁ ዲዛይን 14 ሽብር ነው። መናንም ቆንጆ ነው። ነጠላው እንደምታዩት ትልቅ ነጠላ ነው። ቆንጆ ነጠላ ነው። ጥለቱ እንደዚህ ሲለበስ ውበት ያለው ነጠላ ነው። ሳይዙም በቂ ነው። ተመጣጣይ ነው። ለስለስ ያለ ነው። ምቾት ያለው ነጠላ ነው። ይችኛ መነናችን ደግሞ ቆንጆ መነናችን ነች። ከለሯም ደስ የምትል ከለር ነች። እንግዲህ ልቅም ብላ የተሰራች መነናችን ነች። ሁለታይ መነን ነው። ጥለቶቹም ደስ ይላሉ። ስፋቱ ደስ ይላል። የጥለቱ ስፋት እዚጋ ብዙ አይነት ዲዛይኖች አሉት። ዲዛይኖቹም ያምራሉ ልቅምሮ የተሰሩ ናቸው። አንገት ላይ በፈለጋችሁ ዲዛይን መሰራት የሚችል ቀሚስ ነው። በወራጅ ካሰባችሁም ቀጠን ባለ በወራጅን መሰራት ይችላል። ግን እንደዚሁ በቀጭኑ አንገት ላይ በሆነ ቀለል ባለ ዲዛይን ቢሰራ ሞር ያደምቃችኋል ማለት ነው። እንደዚህ አልቆለት እንግዲህ አስራ ስድስት ሺ ብር ነው። ቆንጆ ልብስ ነው። ተወዱታላችሁ። ለበዓል ለፈለጋችሁት ፕሮግራም መሆን የሚችል ልብስ ነው። የነጠለው ሳይዝ ይሄን ይመስላል። የስፋቱ ደስ ይላል። ቆንጆ ነው የነጠለው ጥለት እንደዚህ ነው። በጣም ያምራል። እዚጋ ያለው ዲዛይኖቹ በጣም ነው የሚያምሩት። ቀሚሱ እንደዚሁ ለእናቶች ለፕሮግራም የሚሆን አይነት ልብስ ነው። ይሄ አጋጣሚ እንግዲህ የትዛዝ ልብስ ነው። የተቋጨ ነው። ነጠለው ሊወጣ የተዘጋጀ ልብስ ነው። መነኑም እንደምታውቁት ሶፍት ነው፣ የሚመች ነው። ይሄኛው ቀሚሳችን ደግሞ በጣም የሚያምር ሰፊ ጥለት ቀሚሳችን ነው። ደረጃ አለው፣ ሰፊ ሆኖ ተጨማሪ ደግሞ ደረጃ አለው። ደረጃውም ሰፋ ብሎ የተሰራ ነው። በጣም የሚያምር ቀሚሳችን ነው። ይሄ እንግዲህ ለእናቶችም ቢሆን ለፕሮግራም፣ ለማንኛውም ፕሮግራም ለምትፈልጉት ሊያደምቃቸው የሚችል ልብስ ነው። ትልቅ ጥለት ነው። መነንም ቆንጆ ነው። ጽድቱ ላይ የተሰራ መነን ነው። ሁለታይም መነን ነው። ለስላሳ ነው። መነኑም እንደምታዩት፣ ነጠላውም ቆንጆ ነጠላ ነው። በአራት አርብ የተሰራ ቀሚሳችን ነው። ደረጃው ወፈር ያለ ነው። ከላይ ያለው ሰፋ ብላ ብዙም ቀጭን አይደለም። ደረጃው ላይ ያለው ልብሱ እንዲያምር አድርጎታል። ሻይንም አለው ልብሱ። እንግዲህ እንዲያምር ያደረገው የጥለቶቹ አገባብ ነው። ዋጋው መንገድ እንደዚህ አልቆለት 18 ሺ ብር ነው። በጣም ያደምቃችሁ ልብስ ነው ለፕሮግራም። የነጠለው ሳይዝ እንግዲህ ይሄን ይመስላል። ትልቅ ነው። ጥለቱም ሰፊ ነው እንደ ቀሚሱ ተመጣጣኝ የሆነ ጥለት ነው ነጠላው ሁለት አይ መነን ነው ከ ከሃያ በላይ ነው የነጠላው ቁመት በቂ ነው ለቤተክርስቲያን ለፈለጋችሁት ፕሮግራም ያደምቃችኋል ማለት ነው እንደዚሁ ጣል አድርጋችሁት ለብሱት የሚያደምቃችሁ ልብስ ነው ቆንጆ ልብስ ነው ይሄኛው መነናችን ደግሞ ቆንጆ መነናችን ነው እንደምታዩት እንግዲህ ዲዛይኖቹ ልቅም ብሎ የተሰሩ ልብሶቻችን ናቸው በጣም ነው የሚያምረው እንግዲህ ዛሬ ያመጣንላችሁ ዲዛይኖች ሰፋፊ ሆነው የሚያማምሩ ናቸው የጥለቱ ስፋትም ይሄን ይመስላል። ልቅም ብሎ የተሰራ ልብሳችን ነው። ጎመኔም ቀይም የተለያዩ አሉት። ዳያመንዶቹ ኮከቦቹ፣ ጫፍ ጫፍ ያሉት ኮከቦቹ መሃል ላይ ያሉት በጣም ነው ልብሱ እንዲያምር ያርገውታል። በፈለጋችሁት ፕሮግራም መሆን የሚችል ልብስ ነው። ያደምቃቸዋል። ለፈለጋችሁት ፕሮግራም ይሆናል። ለእናቶችም ለወጣትም፣ ለፈለጋችሁት መሆን ይችላል። በነገራችን ላይ ልብሱ፣ የጥለቱ ስፋትም ተመጣጣኝ ነው። ይህን አሁን ሰፊ ጥለቶች ብዙ ጊዜ ስታዙ አንገት ላይ ቀጠን ባለ ዲዛይን ቢሆን ሞር ይመረጣል፣ ውበት አለው። ወራጅ ከፈለጋችሁ ደግሞ ቀጠን ባለ ወራጅ ቢሆን ይመረጣል ማለት ነው። እንግዲህ እንደዚህ አልቆለት 18 ሺ ብር ነው። ተመጣጣኝ ልብስ ነው። የነጠለው ስፋት ይሄን ይመስላል። የነጠለው ቁመት ጥለቱም ይሄ። እዚህ ጋር እንደዚህ ጣል አድርጋችሁ ትለብሱት የሚያደምቃችሁ ውበት ያለው ልብስ ነው። ልቅም ብሎ የተሰራ በጣም ነው የሚያምረው ዋጋውም እንደ ልብሱ አይደለም፣ ተመጣጣኝ ነው። ይሄ መነናችን ደግሞ በጣም ቆንጆ የሚባል መነናችን ነው። ሰፊ ጥለት ነው። አሁን ላይ እየተለበሰ ያለው ፋሽን ቀሚሳችን ነው ማለት ነው። በጣም ነው የሚያምረው። ዲዛይኖቹ ሻይን ፓርቶቹ ልቅም ብሎ የተሰሩ ናቸው። ጫፍ ጫፍ ላይ ያሉት ዲዛይኖቹም በጣም ያምራሉ። መሀል ላይ ያለው ዲያመንዶቹ በጣም ውበት አላቸው። አርቡ እንደምታው ሰፊ ነው። አርቡ ሰፊ ነው፣ ጥለቱ ሰፊ ነው። ይሄ በአራት አርብ በደንብ ሲሰራ ቆንጆ ልብስ ነው ማለት ነው። ያደምቃቸዋል ማለት ነው። በጣም ነው የሚያምረው። ዋጋው ተመጣጣኝ ነው። እንደዚህ ያልቀውለት እንግዲህ አስራ ዘጠኝ ሺ ብር ነው። ነጠለው እንግዲህ ይሄን ይመስላል። የነጠለው ቁመት ይሄን ይመስላል። ነጠለው የነጠለው ጥለት ይሄን ይመስላል። እንግዲህ ሰፊ ነው። አያምርም በጣም ነው የሚያምረው። ይሄውን ለእናት ለሰርግ እናቶች ሰርግ ላይ እንደገና ደግሞ ሙሽራም ራሱን ለራሷ ሙሽራዎችም ሰርገኞችም ሊያዙት በጣም የሚያምር ልብስ ነው። ተወዳጅ ልብስ ነው። እንደዚህ ፕሮግራም ላይ ያደምቃቸዋል። ዋጋው እንደዚህ አልቆለት 19 ሺ ብር ነው ማለት ይሄ መነናችን ደግሞ ቆንጆ መነናችን ነው። ሰፊ ጥለት ነው። ዲዛይኖቹ እዚህ ጋር ልቅም ብሎ የተሰሩ የሚያምሩ ዲዛይን ናቸው። በጣም በጣም ነው የሚያምረው። ይሄ ነው ለፈለጋችሁት ፕሮግራም የሚያደምቅ ነው። ጥለቱም ሰፊ ነው። በጣም ሰፊ ጥለት ነው። ሰፊ ጥለት ደግሞ ለፕሮግራም ሞር ያደምቃቸዋል ማለት ነው። ለየብቻ ሲለበስም ያምራል፣ በግሩፕ ሲለበስም ያምራል። በጣም ነው የሚያምረው። ዋጋው ደግሞ እንደዚህ ያልቆለት 17 ሺህ ብር ነው። ተመጣጣኝ ዋጋ ነው። መነኑም ቆንጆ ነው። ሶፍት ነው። ሁለታይ መነን ነው። ነጠላው እንደዚህ ትልቅ ነው። ነጠላው እንደምታዩት አያምርም። የነጠላው ጥለት ደግሞ በጣም ሰፊ ነው። እስካሁን ካየህ ካሳየኋችሁ ይሄ ለየት ይላል። ሰፊ ነው። ቀሚስ አይመስልም፣ ራሱ ቀሚስ ይመስላል ራሱ ትክሻ የራሱ አልበቃውም። ስለዚህ ይሄ በጣም ነው የሚያምረው። አሁን ይሄ ለሰርግ ራሷ ለሙሽራ ብትለብሰው እንደሰፋ ያለ ነገር ሙሽሮች ያደምቃል የሙሽራናትንም ያደምቃል። እንደዚህ ያልቆለት 17 ሺ ብር ነው። ተመጣጣኝ ዋጋ ነው። ይሄ መነናችን ደግሞ ኦሬንጅ መደቡ ኦሬንጅ የሆነ መነናችን ነው። ሁለት ደረጃ አለው ከላይና ከታች ሰፊ ነው። ጥለቱ በጣም ትልቅ ነው። በጣም ትልቅ ነው። ይሄው ለፕሮግራም ሲሆን ሞር ያደምቃል ማለት ነው። ኦሬንጅ ስለሆነ ደግሞ ድምቅ ማለት ባህር ያለው እዚህ ጋር ያሉት ዲዛይኖቹ በጣም ያምራሉ። ደረጃው ታች ያለው ማስቆረጥ ለሚፈልጉ ተቆርጦ መሰራት ይችላል። ግን ባይቆረጥም ያምራል ማለት ነው። ባይቆረጥ እንደዚሁ በጣም ነው የሚያምረው። አንገት ላይ ሁኑ አራት ማዕዘን ሆኖ መሰራት ይችላል። ቆንጆ ልብስ ነው መነኑ ቆንጆ ነው። ሁለት ታይም መነ ነው፣ ምክንያቱም ይሄ ጥለቱ በጣም ሰፊ ስለሆነ ሁለት ታይም መሆኑ ግዴታ ነው ማለት ነው። ሁለት ታይም የሚሆኑ በምክንያት ነው፣ ጥለቱ እንዲሸከመው ነው ቀሚሱ ሁለት ታይም የሚሆነው ማለት ነው። ስለዚህ ሁለት ታይም ካልሆነ መሸከም አይችልም። ስለዚህ ሁለት ታይም መነ ነው። አራት አርብ ነው። በአራት አርብ ቆንጆ ሆኖ ይሰራል። እንደዚህ አልቆለት 16 ሺ ብር ነው። ነጠላው ይሄን ይመስላል። ትልቅ ነው ነጠላው። የነጠላው ስፋት ከቀሚሱ ጋር ተመጣጣኝ ነው። ልስልስ ያለ ነው ደስ የሚል ኦሬንጅ ከለር ቀሚሳችን ነው። ለፈለጋችሁት ፕሮግራም መሆን ይችላል ማለት ነው። እቺ መነናችን ደግሞ ቀይ መነናችን ነች። መደባ ቀይ ሆና መሀል መሀል ላይ ሻይን ነገሮች አሉት ልብሱ ዲዛይኑ በጣም ያምራል። ሰፊ ጥለት ነው። ይሄ እንግዲህ ለፕሮግራም ያደምቃል ማለት ነው። ሰፊ ጥለቶች ፕሮግራም ላይ ስለሚያደምቁ ነው። ከለሩ ድምቅ ያለ ቀይ ስለሆነ ደስ ይላል። አርቡም ሰፊ ነው። መነኑም ቆንጆ ነው። ዋጋውም ተመጣጣይ ነው። እንደዚህ ያልቀውለት አስራ ሰባት ሺ ብር ነው። ቆንጆ ልብስ ነው ይሄ። አሁን ለፕሮግራም ለእናቶች ይሆናል፣ እንደዚሁ ፕሮግራም ላይ ለመገኘት እንደዚሁ ለማጀብም ይሆናል። ነጠላው እንደምታዩት ይሄን ይመስላል። ትልቅ ነጠላ ነው። ይሄን አሁን ቤተክርስቲያን ለመልበስ እንደዚሁ ፕሮግራም ላይ ተጠርታችሁ ትሄዱ ለመገኘት ማያጥር ነጠላ ነው። በቂ ነጠላ ነው። ይህ አጋጣሚ እንግዲህ ለሰዎች የተቋጨ ነው። ሊወጣ የተዘጋጀ የተቋጨ ነጠላ ነው። ነጠላ ነው። የጥለቱ ስፋት ለነጠለው ተመጣጣኝ ነው። አንዳንዱ ሰፊ ይሆናል። እቺ ደግሞ ትንሽ ጠበብ ትላለች። እንደዚህ ጠበብ ብላለ ለምትፈልጉ ቆንጆ ነው። እቺኛ መነናችን ደግሞ ቆንጆ መነናችን ነች። ዲዛይኗ በጣም ያምራል። ብዙ አይነት የከለር ስብጥር ያለው ቀሚሳችን ነው። በጣም ነው የሚያምረው። እዚህ ጋ የሚያደምቁ ብዙ አይነት እንትኖች አሉት ጥለቶች አሉት። ሰፊ ነው ጥለቱ። በጣም ነው የሚያምረው። ይሄውን ለፈለጋችሁት ፕሮግራም ይሆናል ማለት ነው። ሰፊ ጥለት ብዙ ጊዜ ሰዎች የሚፈልጉ ለፕሮግራም ስለሆነ ለፕሮግራም ያደምቃቸዋል። በጣም ነው የሚያምረው። ቆንጆ ልብስ ነው። እንግዲህ ዋጋው እንደዚ ያልቀውለት 19 ሺ ብር ነው። በጣም ነው የሚያምረው። መነንም ሁለት አይ መነን ነው፣ ሶፍት መነን ነው። እንደዚህ ትነኩት ልስላሴው ደስ የሚል መነን ነው። በአራት አርብ ቆንጆ ሆኖ በሰፊው ይሰራል ማለት ነው። ነጠላውም ይሄን ይመስላል። የነጠላው ጥለት እንደዚህ ጣል አድርጋችሁ ለመልበስ አመች ነው ማለት ነው። ሰፊ ነው፣ ሶፍት ነው፣ ደስ የሚል ነው። እንደዚህ ዲዛይኖቹም ደስ ይላሉ። ይሄውን ለፕሮግራም ሞር ያደምቃቸዋል። ቆንጆ ልብስ ነው። ይሄ መነናችን ደግሞ ጎመኔ በሻይን የተሰራ መነናችን ነው። በጣም ነው የሚያምረው። ጎመኔ እንግዲህ ከተለያዩ ጥለት ዲዛይን ጋር ሲገባ መር ያደምቃል ማለት ነው። ሻይን ፓርት ስላለውም ያምራል። ቢጫም ስላለው ጎመኔ ጋር ድምቅ ይላል። ጎመኔነቱን ድምቅ ያደርገዋል ማለት ነው። ስለዚህ አዎ፣ በጣም ነው የሚያምረው። በጣም ያምራል። ሰፊ ነው። ጥለቱ ደግሞ ሰፊ ሲሆን ደግሞ እንደዚህ ፕሮግራም ላይ ለመገኘት ይሆናቸዋል ማለት ነው። ልብሱ ልቅም ብሎ የተሰራ ነው። ጎመኔ ብዙ ጊዜ ሰዎች ይወዳሉ ምክንያቱም ሲሰራ ደግሞ አልቆለት ጎመኔ በጣም የሚያምር ልብስ ነው የሚሆነው። ለእናቶች እንደዚህ፣ ለአጃቢዎች፣ ለሰርግ ለፈለጋችሁት ከዛ ውጭም ፕሮግራም ላላችሁ መሆን የሚችል ልብስ ነው። ዋጋውም እንደዚህ አልቆለት አስራ ስምንት ሺ ብር ነው። ተመጣጣኝ ዋጋ ነው። ይሄኛው መነናችን ደግሞ በጣም የሚያምር ሰፊ መነናችን ነው። ደስ የሚል ከለር ነው፣ ያምራል። ጥለቱ ራሱ የጥለቱ ስፋት በጣም በቂ ነው። እንደዚህ አይነት ጥለቶች ደግሞ የሚፈለጉ አብዛኛውን ጊዜ ለፕሮግራም ነው አንገት ደመቅ ያደርጋሉ። ትላልቅም ስለሆኑ ደመቅ ያደርጋሉ። አንገት ላይ ቀለል ባለ ዲዛይን ሲሰሩ ጥለቱ ከታች ሰፊ ስለሆነ ከላይ ቀለል ማለቱ ልብሱን ያሳምረዋል ማለት ነው። ስለዚህ ይሄ ጎመኔ ስላለው ሻይን ፓርቶችም ስላሉት ውስጥ ላይ በጣም የሚያምር ልብስ ነው። እንደዚህ ያልቆለት ደግሞ ዋጋው ተመጣጣኝ ነው፣ 16 ሺህ ብር ነው ለፈለጋችሁ ፕሮግራም ይሆናል። ልብሱ ራሱ እንደዚሁ ስታዩት ከለሩ ደስ የሚል ነው። ደስ የሚል ዝም ያለ ሆኖ ደስ የሚል ከለር ነው። ተመጣጣኝ ዋጋ ነው። ነጠላውም ይሄን ይመስላል። የነጠላው ሳይዝ በቂ ነው። እንደዚሁ ጣል አርጋችሁ ለመልበስ ይሆናል ማለት ነው። ይሄ ሻይን ፓርቱ ጎመኔውን ፓርቱ ያውጠዋል፣ ድምቅ ያደርገዋል ሻይኑ። ስለዚህ ልብሱ እንደዚህ ተሰርቷል። ቆለትም ዋጋውም ተመጣጣኝ ነው። ልብሱም ከለሩም ያምራል ማለት ነው። ይሄኛው መነናችን ደግሞ በጣም የሚያምር መነናችን ነው። ዲዛይኖቹ ልቀም ብሎ የተሰሩ ናቸው። ውስጥ ላይ ደስ የሚሉ ዲዛይኖቶች አሉት። ብዙ አይነት የከለር ስብጥር አለው። የጥለቱ ስፋት ተመጣጣኝ ነው። በቃ ለፕሮግራም የሚሆን አይነት ልብስ ነው። ከዚህ በላይ መስፋትም መጥባብ ማይጠበቅበትም፣ ተመጣጣኝ ነው የጥለቱ ስፋት። መነኑም ቆንጆ ነው። ሶፍት የሆነ መነናችን ነው። ሁለት ታይም መነን ነው። እንደዚህ ትነኩት ምቾት ያለው ማንናችን ነው። አርቡም ሰፊ ነው እንደምታዩት፣ በአራት አርብ ይሄ አልቆለት ተሰርቶ አልቆለት። እንግዲህ ዋጋው አስራ ስምንት ሺህ ብር ነው። ተመጣጣኝ ዋጋ ነው። ነጠላውም እንግዲህ ይሄን ይመስላል። የነጠላው ቁመትም ተመጣጣኝ ነው። ጥለቱ ከቀሚሱ ጋር ተመጣጣኝ ነው። እንደዚህ በቂ ነው። እንደዚህ ሻይኑ፣ ፓርቱም ሁሉም እዛ ላይ ያሉ ዲዛይን ነጠላው ላይ አለ። በጣም የሚያምር ቀሚሳችን ነው። ለስለስ ያለ ነው። እንደዚህ ክሻ ላይ ጣል አድርጋችሁ ለመልበስ ዋጋውም ተመጣጣኝ ነው ማለት ነው። እንግዲህ እኔ የለበስኩትን ላሳያችሁ። እች እንግዲህ በእጅ አይደለም የተሰራችው በማሽን ጥልፍ የተሰራ ልብሳችን ነው። በእጅ ደግሞ እንደዚህ ማሰራ ለሚፈልጉ በእጅ መሰራት የሚችል ልብስ ነው። እዚህ ጋር በቀጭን የወረደች በቀዩ የተሰራች በቀይ የጎንደሬ የተሰራች ቀሚሳችን ነች። እዚህ ጋ እጇ በንቅሳት የተሰራች ነች። እዚህ ጋ ንቅሳቶች አሉት። እነዚህ እንግዲህ መስቀል መሆን ይችላሉ። አጋጣሚ ይሄ በፍላወር የተሰራ ነው። እንግዲህ ለእስራኤሎች ስራኤል እስራኤል ላሉ ደንበኞቻችን መሆን የሚችል ልብስ ነው። ግን ከታች መስቀል ማድረግ የምትፈልጉ እዚህ ጋር እዚህ ጋር መሆን ይችላል። ከኋላም መስቀል ማድረግ ይቻላል። እዚህ ጋር ከኋላ እንግዲህ ቀይ ጥለት ነው። ነጠላም ቀይ ነጠላ አለው፣ ቀይ መቀነት አለው ማለት ነው። እንግዲህ ዋጋዋ እንደዚህ ያልቆላት ተመጣጣኝ ዋጋ ስድስት ሺህ ብር ነች። በማሽን በእጅ ጥልፍ ለሚፈልጉ ደግሞ ትንሽ ይጨምራል ማለት ነው። ውድ ቤተሰቦች አብራችሁን ስለነበራችሁ እጅግ አርገን እናመሰግናችኋለን። እንግዲህ ካያችኋቸው አልባሳት የወደዳችሁት ካለ ስልክ ቁጥር እናስቀምጣለን፣ ስክሪን ላይም የኮመንት የመጀመሪያ ቦታ ላይም በማንኛውም ሰዓት በሶሻል ሚዲያ በቀጥታ እየደውላችሁ ማዘዝ ትችላላችሁ። ጥንቅቅ አርገን ሰርተን በያላችሁበት እናደርስላችኋለን ማለት ነው። በአካል መምጣት ትፈልጉ እንደሆነ 22 ተሻአሞል ሁለተኛ ፎቅ ላይ ትገኛለች። በአካል መጥታችሁ አይታችሁ መግዛት ትችላላችሁ። ጅጋር ግን እናመሰግናለን። ሳምንት ያልታዩ ነገሮች ይዘን እንመጣለን። ቸር ሰንብቱ። ሰላም ያገናኛል።